አሁን ሰዓቱ የቲቪ 57 መለያ ነው። ቲቪ ዜና አጀንዳ ነው። ሀገራዊ ምክክር ላይ ያተኩራል። የሀገራዊ ምክክሩ ላይ ተሳታፊዎች እንደ ግል ምን አተርፋለው ሳይሆን እንደ ሀገር ኢትዮጵያ ምን ታተርፋለች የሚለው ጉዳይ ላይ ማተኮር እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ አስታወቁ። የሀገራዊ ምክክር ኮሚሽን በቀጣዩ የአንድ ዓመት ጊዜ በአማራና በትግራይ ክልሎች የሚኖሩትን የምክክር ሂደቶችን ማጠናቀቅ ላይ በትኩረት እንደሚሰራ ነው ያስታወቀው። ዝርዝሩ የሳምሶን በላይ ነው። ሀገራዊ የምክክር ኮሚሽን በኢትዮጵያ መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና ለመግባባቶች ወሳኝ ምክንያቶችን በጥናትና በሕዝባዊ ውይይቶች በመሰብሰብ በተለዩ አጀንዳዎች ላይ ሀገራዊ ምክክሮችን በማካሄድ ለሀገራዊ መግባባት ምቹ ሁኔታ መፍጠር በሚል ተልእኮ ተቋቋመ። ከሶስት ዓመታት በፊት የተቋቋመው ምክክር ኮሚሽኑ ዘርፈ ብዙ ስራዎችን ማከናወኑን ገልጿል። በእነዚህ ጊዜያት ውስጥ አሳታፊና አካታች እንዲሆን በትኩረት መስራቱን ነው የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የገለጹት። ስንጀምር ከተጠየቁ ጥያቄዎች አንዱና ዋነኛው ለምንድን ነው ብዙ ገንዘብ የምናወጣው፣ ለምን እንደክማለን፣ ለምን ይሄንን የምሁራን እና የፖለቲከኞች እና የትልቆቹ የጉልበተኞቹ መድረክ አናደርገውም? ምክንያቱም ችግር የሚፈጥሩት እነሱ ናቸው፣ የተፈጠረውን ችግር መፍታት የሚችሉት እነሱ ስለሆኑ ለምን እነሱ ላይ ፎከስ አታደርጉም? የሚል አግባብ ያለው ጥያቄ ተጠይቀን ነበር። ነገር ግን አዋጃችን የሚለው አካታችና አሳታፊ የምክክር ሂደት ማሳለጥ ነው። አካታችና አሳታፊ ከሆነ አርብቶ አደሯ መግባት አለበት፣ አርሶ አደሩ መግባት አለበት፣ አካል ጉዳተኛው መግባት አለበት ወይም አለባት። ሁላችንም የማህበረሰብ ክፍሎች እቺ ኢትዮጵያ ሁላችንም ከሆነች ይሄ ወሳኝ ስለሆነ በዛ መሄድ ነበረብን። በቀሪ አንድ ዓመት ጊዜ ውስጥ በአማራና በትግራይ ክልል የሚገኙ ምክክሮችን ለማጠናቀቅ እንደሚሰራም አስታውቋል። አክለውም በትጥቅ ትግል ላይ የሚገኙ አካላትም በዚሁ ምክክር ላይ እንዲሳተፉ ጥሪያቸውን በድጋሚ አቅርበዋል። በትጥቅ ትግል ላይ ያሉ ወገኖቻችን፣ ንግግሮቻችንን፣ መግለጫዎቻችን የመሳሰሉትን አስተውላችሁ ከሆነ ከዴይ ዋን ከቀን አንድ ጀምሮ እነኚህን ወገኖች ጥያቄዎቻቸውን ወደ አጀንዳ መንዝረው ወደ ዳያሎግ እንዲያመጧቸው ከመጠየቅ አንድም ጊዜ አልተቦዘነም እና ይሄ እንግዲህ አሁንም ሁላቸውም ስላልመጡ እንዲመጡ አለመምጣታቸው ግን እንደ ቻለንጅ የተወሰደ ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ምክክር ማንኛውም አካል በግል አጀንዳውን ድል ለማድረግ ሳይሆን እንደ ሀገር የሚገኘው ጥቅም ላይ ማተኮር ይገባል ሲሉም ነው የገለጹት። ምክክር ምን አተርፋለሁ ተብሎ አይገባም። ሁሉም ሊመካከል የተዘጋጀ ኃይል ማሰብ ያለበት ኢትዮጵያ ምን ታተርፋለች፣ ልጆቻችን ምን ያተርፋሉ ነው እንጂ የዚህ ውይይት ውጤት በግል በዚያ ውይይት አንድ ፓርቲ ወይ አንድ ቡድን የሚያገኘው ትርፍ የለም እና ልክ እንደ ምርጫ ክርክር መታሰብ የለበትም። እነዚህ ሰዎች አላምናቸውም፣ አልወያይም አይባልም። ምርጫ ክርክር አይደለም ይሄ ይሄ ለሕዝብና በሌላ ሳይል ላሉ ፓርቲዎች ሀሳብ የምንሸጥበትና በሀሳብ የምናሸንፍበት መድረክ ነው። አሁን በዚህ ውይይት ብዙ እንደምንማር፣ ብዙ ጥቅም እንደምናገኝ ለዛሬም ለነገም ተስፋ አደርጋለሁ። ጠቅላይ ሚኒስትሩ አክለው ሀገራዊ ጥቅምን በማስጠበቅ ረገድ መንግስት ኮሚሽኑ ለሚሰራው ስራ ሙሉ ድጋፍ ለማድረግ ቁርጠኛ መሆኑንም ገልጸዋል። በዚሁ በኢቲቪ አጀንዳችን ሀገራዊ ምክክሩን በተመለከተ ማብራሪያ የሚሰጡን እንግዳ አሉን። እንግዳችን የብሔራዊ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ናቸው። የተወሰነ መረጃ ከሰጧችሁ በኋላ ወደ ዶክተር ዮናስ መለሳለሁ። ለጊዜው ታመሰግናለው እመጣለሁ ዶክተር የሀገራዊ ምክክር ኮሚሽንን በተመለከተ በአጠቃላይ ሲ ሀገራዊ ምክክር ኮሚሽን በሀገራችን ይደረግ ሲባል ከዚህ ቀደም ሀገራዊ ምክክር ኮሚሽን ያደረጉ ሀገራት እነማን ናቸው፣ ምን ሳገኙ የሚለውን ነገር ከአፍሪካ ስንነሳ ደቡብ አፍሪካ፣ ኬንያ፣ ሱዳን፣ ደቡብ ሱዳን፣ ቱኒዚያ እንደዚሁም አፍጋኒስታን ይጠቀሳሉ። ከአፍሪካ ውጭ አፍጋኒስታንን ማንሳት ይቻላል። ለመሆኑ እነዚህ ሀገሮች ባደረጉት ሀገራዊ ምክክር ላይ ምን አተረፉበት ወይም ምን ጥቅም አገኙ የሚለውን ደግሞ ነጥብ ነው ቀጥሎ ምናየው። ከዛ በፊት ግን የተሳካላቸው ሀገሮች እነማን ናቸው የሚለውን እናንሳ። ደቡብ አፍሪካ፣ ቱኒዚያ፣ ኬንያና ሩዋንዳ በዚህ ሀገራዊ ምክክር ኮሚሽን ላይ ከዚህ ቀደም የነበራቸውን ሰላም ማጣት፣ በሀገር ኢኮኖሚ እድገት እንቅፋት የመሆን ጉዳይ ላይ ችግር ነበረና ይህንን ሀገራዊ ምክክር ኮሚሽን ካደረጉ በኋላ ተሳክቶላቸዋል ተብለው ከብዙዎቹ በጥቂቱ የሚጠቀሱ ናቸው። ተሳካላቸው ስንል ደግሞ ምንድን ነው የተሳካላቸው የሚለውን ደግሞ ነጥብ ነው የምናነሳው። በተለይ ሀገራቱ ምን አተረፉ የሚለውን ነገር ስናነሳ አሮጌውን ከዚህ ቀደም ያለውን የሚያጋጫቸው ምዕራፍ ዘግተዋል። ከዛም በኋላ ደግሞ የጋራ መግባባት መፍጠር ችለዋል ማለት ነው። ሌላ ሁለተኛው ነጥብ ያገኙት ትርፍ ምንድን ነው? አጥፊዎች እንዲጠየቁ ተደርጓል። እንደዚሁም ደግሞ የተበደሉ ሰዎች እንዲካሱ የሚደረጉበት ሂደትም ነው እነዚህ ሀገሮች ያከናወኑት ማለት ነው። ሌላው ይህንን ሀገራዊ ምክክር ኮሚሽን በማድረጋቸው እነዚህ የአፍሪካ ሀገራትም ሆነ አፍጋኒስታን ምንድን ነው ያገኙት ጥቅም ብለን ስናነሳ ሰላምና መረጋጋትን በአንጻራዊ መልኩ በሀገራቸው ላይ መፍጠር ችለዋል። የሰላምና መረጋጋት በሀገራቸው መፈጠሩ ደግሞ የሀገራቸው ኢኮኖሚ ሀብት ወይም ምጣኔ ሀብቱ እንዲያድግ የተሻለ እንዲሆን ህዝባቸውም የበለጠ ተጠቃሚ እንዲሆን ረድቷቸዋል ብሎ ማንሳት ይቻላል። ይህን ያህል ተሞክሮ ማንሳት ከቻለን እንግዲህ በቀጣይስ ወደ ኢትዮጵያ ስንመለስ ሀገራዊ ምክክር ኮሚሽኑ በቀጣይ አንድ ዓመት ምን ሊሰራ አስቧል የሚለውን ነጥብ ነው የምናነሳው። አንደኛው የአወያዮችና አመቻቾች ምልመላና ስልጠና ማካሄድን ግቤ ብሎ ይዞታል። ሌላው ነጥብ የግንዛቤ ስራዎችን የማስፋት ጉዳይ ነው። ከሀገራዊ ምክክር ኮሚሽኑ በቀጣይ አንድ ዓመት የሚጠበቅበት ማለት ነው። ሌላው የሀገራዊ ምክክር ጉባኤን ማካሄድ ነው የሀገራዊ ምክክር ኮሚሽኑ የሚያካሄደው ብሎ ማንሳት ይቻላል። ከጉባኤው የሚገኘውን ምክር ደግሞ ሀሳብ አዘጋጅቶ ለሚመለከታቸው አካላት የማቅረብና የተሻለች ኢትዮጵያን የመፍጠር ጉዳይ ይነሳል ማለት ነው። ሌላው እንግዲህ እነዚህን ጉዳዮች በዶክመንት መያዝ ነው። በተጨባጭ ደግሞ ባለው በቴክኖሎጂ በመታገዝ እንግዲህ በዶክመቴሽንና በዲጂታላይዜሽን ስራዎችን ማከናወን መቻል ከኢትዮጵያ ብሔራዊ ሀገራዊ የምክክር ኮሚሽን የሚጠበቅ ይሆናል ማለት ነው። ይህ እንዳለ ሆኖ አሁን ደግሞ ወደ እንግዳችን እናመራለን ማለት ነው። እንግዳችን ዶክተር ዮናስ አዳዬ የብሔራዊ ሀገራዊ ምክክር ኮሚሽን ኮሚሽነር ለጊዜውም ለሀሳቡን በመጀመሪያ አመሰግናለሁ። አየር ላይ ገብተዋል ዶክተር ዮናስ። የመጀመሪያ የማደርገው ጥያቄ ለዚህ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት ተጨማሪ የአንድ ዓመት ጊዜ አራዝሞለታል፣ ስራውን በተጨባጭ ከገመገመ በኋላ ማለት ነው። በቀሪ ጊዜያት እኔ ካነሳቸው ውጭ በዋናነት ምን ልሰሩ ነው ያሰባችሁት የሚለውን ነጥብ ያንሱልኝ ዶክተር ዮናስ። አመሰግናለሁ። ተመስገን ቀደም ሲል በዝርዝር ተገልጸዋል። በዚህ በሚቀረን አንድ ዓመት ጊዜ ውስጥ በዋናነት በአማራ ክልል በተለይ የተሳታፊዎች ልየታ አጠናቀን የመነሻ አጀንዳዎችንም ሰብስበን ነበርና አሁን ደግሞ በክልል ደረጃ የሚካሄደውን ሀገራዊ ምክክር አድርገን ከዚያም ዋና ዋና ወይም አንኳር አንኳር የሆኑ አጀንዳዎች በአጠቃላይ በኢትዮጵያ በተለይም በአማራው ክልል ለመሰረታዊ ችግሮቻችን፣ ለመዋቅራዊ ችግሮቻችን ምክንያቶቹ ምንድናቸው የምለውን ከሕዝባችን በክልል ደረጃ አጀንዳ የምንሰበስብበት ከዚያም ደግሞ ቀደም ስል በደንብ እንደጠቀስከው ሁሉ በኢትዮጵያ ሀገራዊ ምክክር ብሔራዊ ወይም ሀገራዊ ኮንፈረንስ ጉባኤ ላይ የሚሳተፉ አማራ ክልልን ወክሎ የሚሳተፉትን ማስመረጥ ነው። ከዚያም በተጨማሪ ደግሞ የሚቀሩት በተለይ በፌዴራል ደረጃ የሚገኙ ተቋማትንና ማህበራትን እንደዚሁ አነጋግረን ከነሱም አጀንዳዎችን ማግኘት ነው። እንደ ፈጣሪ ፈቃድ ኢንሻላ አሁን እንግዲህ የጾም ጊዜም ነው። በትግራይ ተመሳሳይ ስራዎችን ሰርተን ከዚያም አጀንዳዎችን መሰብሰብ፣ ተወካዮችን ማስመረጥ፣ በመጨረሻም ቀደም ስል በስፋት እንደተጠቀሰው ምናልባትም ከዳያስፖራ ወይም ትውልደ ኢትዮጵያውያን ኢትዮጵያውያን ውጭ ከኢትዮጵያ ስለ ኢትዮጵያ በየቀኑ ያስባሉ እና ከነሱም በተመሳሳይ ሁኔታ አጀንዳዎችን መሰብሰብ፣ ተወካዮችን ማስመረጥ ከዚያም በሀገራዊ የምክክር ጉባኤ እንዲሳተፉ ማድረግ ከዚያም በዋናነት በሀገር አቀፍ ደረጃ በሚካሄደው ሀገራዊ ምክክር ጉባኤ በመጨረሻም ተለይተው ተጣርተው እንደ ግብአት እንደ ምክር ሀሳብ ለቀጥታ ወደ መንግስት የሚቀርቡ ሀሳቦችን ማቅረብ ነው። እዚ ላይ ለአድማጭ ተመልካችን በጣም ግልጽ እንዲሆን ሀገራዊ ምክክር ከመነሻውም ሶስት አላማዎችን ይዞ ነው የተነሳው። የመጀመሪያው ሀገራዊ መግባባትን ማምጣት ነው። ሁለተኛው በህዝብና በመንግስት እንደዚሁም በመንግስት በህዝብና በህዝብ መካከል መተማመንን መፍጠር ነው። ሶስተኛውና በጣም ትልቁ ለሁላችን የምትመች ኢትዮጵያን ለመፍጠር በኢትዮጵያ ውስጥ ምክክርን ባህል ማድረግ ነው። ስለዚህ ለእነዚህ ሶስቱ አላማዎች መሳካት በዋናነት ከህዝብ የሚሰበሰቡ አጀንዳዎችን መጨረሻም አጠናቅረን አጣርተን ለተወካዮች ምክር ቤትና ለአስፈጻሚው በማስረከብ የህዝብ ድምፅ በስራ ላይ መዋሉን መቆጣጠር፣ ከዚያም ቅድም እንዳልነው እንደ አምላክ ፈቃድ በኢትዮጵያ ውስጥ ማህበራዊ ውሎችም ሊኖር ሊቀየሩ ይችላሉ አዲስ የፖለቲካ ስርዓትም አንድ ላይ ተባብረን ተማምነን ሁላችንም አሸናፊዎችንን የምንወጣበትን የምንወጣበትን ኢትዮጵያን መፍጠር ነው። የኢትዮጵያን ሰላም ዘላቂ፣ የኢትዮጵያን ልማት ዘላቂ ማድረግና የኢትዮጵያን የግጭትና የረሃብ ገጽታን መቀየር፣ ሁላችንም አሸናፊዎችን የምንኖርባት ኢትዮጵያን መፍጠር ነው። ተመስገን በአጭሩ። እዚህ ላይ ዶክተር ዮናስ የዲያስፖራውን ጉዳይ አንስተዋልና በውጭ የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያንን በተመለከተ ተሳትፏቸውን በተመለከተ ምን ማለት ይቻላል? በምን ደረጃ ላይ ነው ያለው ብሎ መናገር ይቻላል? በጣም ጥሩ ነው ተመስገን። እስካሁን ድረስ በሶስት ደረጃ ትውልደ ኢትዮጵያውያንና ኢትዮጵያውያንን አግኝተናቸዋል። የመጀመሪያው እዚህ ሀገር ውስጥ ዳያስፖራዎችን ወክለው ያሉ ወገኖች አሉ። እነሱን በአካል አገኝተናል። ሁለተኛ ከነሱ ደግሞ አጀንዳ ሰብስበናል። ከዚያም ሶስተኛውና በጣም ትልቁ በመላው ዓለም ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በየነመረብ አማካይነት ሰፋ ያለ ውይይት አድርገናል። እንደ ፈጣሪ ፈቃድ ደግሞ ቅርብ ጊዜ በአካል ተገኝተን ከነሱም አጀንዳዎቻቸውን ለመሰብሰብ ተወካዮቻቸውን አስመርጠን እዚህ ሀገር ውስጥ መጥተው ወይም ካሉበትም በሚመቻቸው ሆነው በሀገራዊ ምክክር ኮንፈረንስ ወይም በዋናው በምናደርገው ሀገራዊ ምክክር ጉባኤ ላይ እንዲሳተፉ ማድረግ ነው። እስካሁን ድረስ እጅግ የሚያበረታታ የሚያኮራ ትልቅ አስተዋጽኦ እያደረጉ ይገኛሉ። በፊትም በታላቁ ግድብ ላይ በተለያዩ ቦታዎች ሁሉ ትልቅ ሚና ሲጫወት እንደነበር ሁሉ አሁንም እጅግ የሚያኮራ ስራ እየሰሩ ይገኛሉ። እኛም ከነሱ ጋር በተከታታይነት እየተገናኘን የተነጋገርን እንገኛለን። ተመስገን መልካም። ዶክተር ዮናስ አዳዬ የብሔራዊ ሀገር አቀፍ የምክክር ኮሚሽን ኮሚሽነር፣ ለጊዜውም ለሀሳቡም አመሰግናለሁ። ደህና አምሹ። እኔም አመሰግናለሁ። ደህና አምሹ።